እናቴ በቀልብ ዶክተር ላይ ሲህራት ተፍሪቅ መተት አድርጋባችኋለች። ሂክማ ከሳውዲ ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው።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 ራሕመት ጥበቃው አይላችሁ ያልኩኝ። ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሙ የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬ እጅግ የሚያሳዝን እናቴ በቀልብ ዶክተር ላይ ሲህር አተፍሪቅ መተት አድርጋባችኋለች ። ሂክማ ከሳውዲ ክፍል ሁለት። ወላሂ ብዙ ሰው ከሷ ጋር ወጥተው ይደንሳሉ፣ ያወራሉ፣ ሃራም የሆኑ ነገሮችንም ይሰራሉ። እንደዛ አድርጋ የተወራውን ወሬዎች ሚስጥሮችንም በሙሉ ታውቃለች። ነገሮችን በሙሉ ትረዳለች። እናም ስለ ወንድሜ ያወቀችው በዛን ሌሊት ላይ ነበር። የእርሱ ክብረ ንግስና የሚካሄደው 2017 ላይ በዚህ አመት ሲሆን በሰባተኛው ወር በሰባተኛው ቀን ላይ ነው። ቆይ እመጣላችኋለሁ ወደ ታሪኮቹ በሙሉ። እናቴ ክብረ ንግስና 1997 ላይ ነበር ሰባተኛው ወር ሰባተኛው ቀን ላይ ሰባተኛው ሌሊት ላይ። እንዴት መሰላችሁ የሚነግሱት ያ ሰባተኛው አመት ሲመጣ አዲስ ሰው ባለከራማ ከቤተሰቡ ይታጭና ንግስናውን ያዘጋጃል። ያም ማለት ያ ሰው ግማሽ ለግማሽ ባለከራማ ነው፣ ተተኪም ነው። ወደ ስልጣኑ የሚመጣው ባለዋናው ከራማ ሲሞት ነው ይባላል። ያን ጊዜ እናቴ በ1997 ላይ ክብረ ንግስናዋን ካደረገች በኋላ የሷ እናት ደግሞ ዋናዋ ባለ ከራማ 2009 ላይ አረፈች። አያቴ ማለት ነው። አያቴ በተፈጥሮዋ በጣም ጨካኝ ሴት ናት። ለማናችንም አታዝንም፣ የምትፈራ ሴት ናት። ምላሷ ብቻ አይደለም ጥቁር እጇ ውስጥ መዳፏ ሂና የተሰራቸው የሚመስል ነበር። እሷ ስትሞት አስታውካ ነበር። ፉምሳት ሁለት ፉምሳት ትላልቅ ፉም አስታውካ ነው የሞተችው። ይህንም ሲሉ እንጂ በአይኔ በብረቱ አላየሁም። በዛን ዕለት በ1997 ላይ እናቴ ክብረ ንግስናዋን ስትወስድ የሚደረገው ምንድን ነው? እንደዚሁ ሰባት ፍየሎች ሰባት ዶሮዎች ይፈልጋሉ። ሰባት ዶሮዎች መስዋዕትነት ወይም ፊዳ የሚቀርቡ ናቸው። በእነርሱ እሷ ትታጠባለች። ፍየሎቹ ግን እሳት ተቀጣጥሎ እዛ እሳት ላይ እራቆታቸውን ሲደንሱ አባት ወይም ዳግላ ይባላል። ዳግላው ደስተኛ ሆኖ ከተቀበለ ፍየሎቹ አንድ በአንድ እሳት ውስጥ በራሳቸው እየሮጡ ይገባሉ። አይወጡም። የት እንደሚሄዱም አይታወቅም። ያን ዓመት ታስታውሱ እንደሆነ በምርጫ ሰበብ ኢትዮጵያ በሙሉ ታምሳ ነበር። በእሷም መሾም ሩሃንያው ክስ ስለተደሰቱና በጣም ደስታቸውን ለመግለጽም ነበር ያ ሁሉ ወጣቶች ለእሷ ክብር ሲባል የተገበሩት ተብሎም እስከ ቅርብ ጊዜ ድረስ ይወራል። ይህ የሚፈጠረው በመቶ አመት አንዴ ነው። የሚገርማችሁ ለእርሷ ክብረ ንግስና ጊዜ ከታንዛኒያ፣ ከናይጄሪያ የመጡም ነበሩ። ከየዓለማቱ ነው የተሰበሰቡት ይባላል። በዚህ ሁኔታ ነው ንግስናን የምትቀበለው። እኔም እንደዛው ነው ልቀበል የተዘጋጀሁት። ወደ እኔ ታሪክ እመጣላችኋለሁ። ከዛንም ኋላ ያቺ ሴት ከታጨች፣ ከዛን ጊዜ ኋላ ወንድ የሚባል በህይወቷ አይኖርም፣ ማለትም ጋብቻ አይኖርም። ራሱ በሚፈቅድላት ወይም በሚወድላት ወንድ ነው የምታድረው። እኔ ግን ሚስጢሩን እንደሰማሁት ወንድ መስሎ ተመስሎ የሚመጣው ጅኑ ራሱ ነው። እናም ምን ልላችሁ ነው እኛ ሁላችንም ከተለያየ አባት እንደተወለድን ይታወቃል። እናቴም ታምናለች፣ ግን ማንም ሰው አያወራውም፣ ለማውራትም አይደፍርም። የራሳቸውን ልጅ የራሳቸው ልጅ የዲቃላ ልጅ ነው ብለው ይምላሉ እኛን ከማለት ይልቅ። ይህን ያህል ነው የምትፈራው። ንግስናውን እንደተቀበለች በአመቱ አያቴ ትሞታለች። እናም ይህን ሁሉ ስልጣን ትወርሳለች። መኪና ከፈለገች አንዱ አምጥቶ ጀባ ይላታል። ወዲያው ለጉዳይዋ ትጠቀመውና ትሸጥና ብሩን ምን እንደምታደርገው አናውቅም። ወርቅ በወርቅም ናት፣ ሰው ይወዳታል። ብቻ በዚህ አጋጣሚ ወደ ስራዋ ከመግባቷ በፊት በታሪክ ተሰምቶ አያውቅም። በኛ ቤተሰብ ሴቶች ናቸው የሚዋረሱት። ውላያውን ይህ ወልይነት በሴቶች ላይ ብቻ ነው የሚካሄደው። ሴቶችም ብቻ ናቸው ባለከራማ የሚሆኑት። እናቴ በየአመቱ ስትወልድ ሴቶቹን በእንክብካቤ ብትይዝም ቅናቻ ነበረባት። በዚህም መልኩ ሁሉም ምላሳቸው ይታያል። ሁሉም ምላሳቸው፣ ሴቶቹ ከኔ በፊት የነበሩት ታላላቆቼ ምላሳቸው ጥቁር እንደነበር ተነግሮኛል። ግን እንዴት በማይባል መልኩ በድንገተኛ ምክንያት ይሞታሉ፣ ሁሉም በሚባል ደረጃ። በዚህ መሃል እንደዛ ሄዶ ሄዶ መጨረሻ ላይ ማን ይቀራል? እኔና ወንድሜ ብቻ ቀረን። እኔ ያኔ በጣም ትንሽ ልጅ ነኝ፣ ህፃንም ነኝ። ምላሴም ላይ ምንም አይነት ነገር የለም፣ ወላ ጥቁረት ወላ ሸይ ምንም ነገር የለም። በዚህ ሁሌም ይጸጸተኛል። እናቴ ግን ከሁሉ አስበልጣ የምትወደኝ እኔን ነው፣ ምክንያቱም ስልጣኗን መጋፋባት ልጅ ስላልሆንኩ እንደሆነ አምናለሁ። በዚህ ሁኔታ ላይ ያለን ግራ የተጋባችሁ እናቴ የወንድሜን ምላስ ስታይ፣ የሱ ምላስ ድዱ ሳይቀር ጥቁር ነው። በዛም ላይ መዳፉ ሁሉ ጥቁር ነው። እናም በዚህ ጊዜ ምን ሊሆን ነው በቃ የመጨረሻው ንጉስ እኔ ነኝ ብላ ማስወራት ጀመረች። በዚህም ብቻ ብዙ ሰዎች ያከብሯት ነበር። የኛ ዘር ወደ ኬንያ፣ ታንዛኒያና ናይጄሪያም ሄዷል። እናም ምናልባት የኢትዮጵያ ንግስና እዚህ ላይ ያበቃል፣ እኔ ነኝ የመጨረሻው ትላለች። በየአመቱ ከዘራችን የተወለዱ ሴቶች ወደኛ ዘንድ ይመጣሉ፣ ምላሳቸው ጥቁር ነው ወይስ አይደለም ተብሎ እንዲለይ። የማናቸውም ጥቁር አይደለም። እናም አንድ ኢባዶላ የሚባሉ የዘራችን ትልቅ አዛውንት ሴትዮ ከናይጄሪያ መልእክት ይልካሉ። ወንዱ ልጅሽ ምላሱ ጥቁር እንደሆነ ሰምተናል። ይህም ሊሆን ይችላል። የዛሬ መቶ ዓመት አካባቢም እኛ ዘንድ አንድ ወንድ ነበር የተሾመው በእነሱ ሲሆን፣ ነጻነታቸው ሰፊ ነው የሚሆነው። መቶ ሴት ማግባት ይችላሉ። ከኛም በላይ ነው የሚሆኑት ብለው ወሬ ያስነግራሉ። እናቴ በዚህ የተነሳ ወንድሜን